አለ ሱብሓነሁ ወተዓላ እያንዳንዱ ነፍስ ሞትን ይቀምሳል አለ። የቀብር ስነ ስርዓታቸው የሚካሄደው ማክሰኞ ቀን ነው። የምትችሉ ሰዎች ተገኙ። በዱዓም አትርሷቸው። የእኛንም መጨረሻ አላህ ሱብሓነሁ ወተዓላ ያሳምርልን። እሳቸውንም ፊርደውስል ዓላን በረሃመቱ በእዝነቱ የወፍቋቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሀጂ ዑመር እድሪስ ደመቀ ይባላሉ በቀድሞም አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነት በምትባል መንደር በግንቦት 21 ቀን 1929 ነው የተወለዱት። አባታቸውም አቶ ኢድሪስ ደመቀ እናታቸውም ደግሞ ወይዘሮ መነን ሽፋው ይባላሉ። ገና በለጋ እድሜያቸውም የእውቀት ፍቅር በልባቸውም ሰርጾ ገበሬ አባታቸውንም አስፈቅዶ የእስልምናን እውቀት ለመሰብሰብም መንገዳቸውንም ጀመሩ። በሀጂ ዑመር የልጅነት ዘመን እውቀት አሳሽ በቀላቢ አሊያም ዞሮ መንደርተኛን በመጠየቅ ነበረና ስንቁን የሚያገኘው ሀጂ ዑመርም ለቀላቢያቸውም ከፍት በማገድ እንጨትን በመፍለጥ የጉልበትንም አገልግሎት እየሰጡ ባላቸውም ቀሪ ሰዓት እውቀትን ይሰበስቡም ጀመር። ይህ አስደናቂና ለብዙዎችም ትምህርት የሚሆነው የልጅነት ታሪካቸው ቢዘረዘር መሽቶ ይነጋል እንጂ በቀላሉም አያልቅም። በጽናትም ያውም የቤተሰብ የሞራልም ሆነ የስንቅ ድጋፍ ሳይደረግላቸው ከቶም እሷቸውም ከእውቀት ገበታ ለማስተጓጓል በትዳርና በግብርናም እንዲታሰሩ ቢደረጉም ከዓላማቸው ዘነፍ ባለማለት ያጋጠማቸውን ፈተና በሙሉ በጽናትና በብልሃት በመወጣት ካሰቡበትም ለመድረስ ችለዋል። ሀጂ ዑመር ከአምሳ ዓመታት በፊት አዲስ አበባ የመጡት ውስታዛቸው መምህራቸውን በመፈለግ ነበር። ደሴ የወይዘሮ ሲህን ትምህርት ቤት መምህር የነበሩት በደርግ ዘመን የእስልምና ጉዳዮች ሊቀመንበር በሀጂ መሐሙድ ሳኒ ሀቢብ ጀምሮም የነበረውን ትምህርት ለመቀጠል እንጂ አዲስ አበባ ለመኖርም አልነበረም። እሳቸውም መምህራቸውን የፈለጉትን ያህል ደሴ ውስጥ ያስተማራቸው የነበሩ የእሳቸውም ተማሪዎችም እሳቸውን ፍለጋ ተከትሏቸው መጥተዋል። ሆኖም ለዓመታት የሰበሰቡት እውቀት ሌሎችን ለማስተማር ከበቂ በላይ መሆኑንም የተረዱት ሀጂ ሳኒ በአንዋር መስጅድና በመስጅድ ኑር በተለምዶም በቢኒን መስጊድ በሚባለውም እንዲያስተምሩም ተመደቡ። እሳቸውም ግማሹን ቀን ለራሳቸው እውቀትን ሲሰበስቡ ቀሪውንም የቀኑን እኩሌታና ምሽት ላይ በማስተማርም ያሳለፉ ጀመሩ። ከማስተማር ባሻገር ከአምሳ በላይ ሃይማኖታዊ መጽሐፍትንም ጽፏል። ቅዱስ ቁራንንም ተርጉመዋል። በቅርቡም የቁራንን ትርጉም ስራቸውንም በሲዲም ተሰራጭቷል። በአምሳ ዓመታትም የአዲስ አበባ ቆይታቸውም ቅዱስ ቁራንን ከሶስት መቶ ጊዜ በላይ ተርጉሞም አስተምረዋል። ከጻፏቸው መጻሕፍትም የህትመትን ብርሃንን ያገኙ አንድ መጽሐፍ ብቻ ነው። ከዚህም ቀደም በተለያዩ ጊዜያት በተመረጡባቸው ቦታዎችም ሙስሊም ህብረተሰብ በቅንነትና በፍትህ ሲያስተዳድሩም ቆይተዋል። ያላቸውም የእውቀት ደረጃ ከፍተኛነት የተመለከተውም ከሃያ አምስት ዓመታት በፊት የነበረው የአዲስ አበባ የሙጅልስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎችን በመላው ሀገሪቱ ቢመጣ የመመለስ አቅም እንዳላቸው የሚያሳይ የሙፍቲነት ማዕረግ ሰጥቷቸዋል። በኢትዮጵያም የተለያዩ አካባቢዎችም የተፈጠሩ ሃይማኖታዊ አለመግባባቶችን እውቀት አጠር ግጭቶችንም ፈትተዋል አስታርቋልም። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱት ሰዎች መካከልም አንዱም ነበር። በ1967 የምክር ቤቱ አባልና የአሁሉማ ሊቀመንበርም ነበሩ። በተከታታይም ለነበሩ አመታት በተለያዩ የኃላፊነት ቦታም ላይም ሰርተዋል። ከአስር አመታትም በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበትም ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውንም ከፍተኛ ጥረትም አበርክቷል። ሆኖም ቅንነታቸው መልካም ሀሳባቸውንም አልተወደድም። እንዴት ለአንድነትና ሰላም ለመፍጠር ትጥራለህ ተብለውም አርፎም እንዲቀመጡም ከድርጊታቸውም እንዲታቀቡም ተገደዱ። በአሁኑ ወቅት በኢትዮጵያ እስልምና ጉዳዮች ምክር ቤት የልሂቃን ጉባኤ ሊቀመንበርና በቅርቡም በዶክተር አብይ አሳሳቢነት በተቋቋመም የኢትዮጵያ ሙስሊሞች ለውጥ የጋራ ኮሚቴ ሰብሳቢም በመሆን ታላቅ ኃላፊነትንም ሲወጡ ነበር። ሀጂ ዑመር ስለ እርቅና ሰላም ሰው ሆኖ አንድነትን የሚጠላ ጤናማ አእምሮ ያለው ነው ማለት አይቻልም። አንድነት ለሀገር ልማት፣ ለሰላም መሰረት ነው ይሉ ነበር። ሀጅ ህጅ በሰዎች መካከል ሰላም እንዲሰፍን እርቅ እንዲወርድ መልካምነትም እንዲነግስ ሁሉም የራሳቸውን ጥረት ያደርጋሉ። ይህም የተፈጠሩለት ዓላማ የተቸሩት መክሊት ነው። ስለ ሰላም ሲናገሩም የአስተሳሰብ ልዩነት አላህ የፈጠረው የሰው ልጆች ባህሪ ነው። የመመካከር የመነጋገርና ሀሳብን የመደገፍም ሆነ የመንቀፍ አስተሳሰብን መሪ አድርጎ የወረድን ሃይማኖትን ይዘን በሃይማኖት ስም መናጨት መሰረት የሌለው ነው። ስለም ተደምጧል። የሰው ልጅ የሚያጣላው ገንዘብና ስልጣን ነው። እንደ ኢትዮጵያ ሙስሊም እየተነሱ ያሉ የልዩነት ሐሳቦችን በመሰረታዊነት የሚያለያዩን አይደሉም። ጥቅምና ስልጣን፣ እነዚህም አጀንዳዎች ሽፋን አድርገው ነው እያጋጩን የሚገኙት። ሁሉም ሙስሊም ሰላማዊ የሆነ ሀገራዊ እና ሕዝባዊ የሆነ እይታ ሊኖረውም ከጥርጣሬ የጸዳ የሆነን መቀራረብና መነጋገርን ሊያዳብር ይገባል። በመቀራረብና በመነጋገር የማይፈታ ችግር እዚች ምድር ላይ የለም። በዚች ሀገር የሙስሊምም አንድነት ለማምጣት የጠለቀ መመራመርም የሚያስፈልገው ነው ብዬ አላምንም። ጠንካራ መሪ ያስፈልጋል። በእኩልነትም የሚያይ መሪ፣ አላህ አላህን የሚፈራ በጥቅም የማይታለል የሆነ መሪ፣ ከራሱም የህዝብን ጉዳይ የሚያስቀድም መሪ ያስፈልጋል። ከግል ጥቅም ይልቅ የሃይማኖትን ክብር ለማስጠበቅ የሚሰራ አቋም ያለው መሪ ያስፈልጋል በሚል ንግግራቸውም ይታወቃሉ። ሙስሊሞች ከሌሎች ወገኖቻቸውም ጋር ሊኖራቸው ስለሚገባው የአኗኗር ስልት ብቻም ሳይሆን ከሃይማኖት ተከታይነትም ባሻገር ሰውነት ቀዳሚ መሆኑንም ለማስገንዘብ ሰው መሆን ይቀድማል በምን መሪሃቸውም ሰብአዊነትም አጉልተውም አስተምሯል። ይህ ሀገር ዋርካ የሰላም አባት፣ የፍቅር መምህር፣ የደግነት መንገድ፣ የአብሮነት ማማ እርሶን ማጣት ለዚች ሀገር ኪሳራ ነው። ለመላው ቤተሰቡ መጽናናትን እንመኛለን።